ማለችኝ አመሽቶ ሁለት ሰዓት ነው የገባቸው። ታክሲ ይዘን ወደ ቤት አድን እዛ እራት በላን። በቃ አንተ ጋ ግንኙነት ማድረግ አልፈልግም አለች። በማዶሻ መጥቶ የገደላትና ፓስፖርቷንም የእሷን ማንነት የሚገልጸው ወረቀቶችን በቧንቧ ቱቦ ውስጥ ጠቅልሎ ጥሎ የሄደው ግለሰብ ምን ሆና ነው ምን አድርጋ ነው የሚለውን አብረና ያለን ማለት ነው። ሰላም ሰላም፣ ጤና ያስጥልኝ ውድ የተከበራችሁ ቤተሰቦች፣ እንዴት ናቸው? ደህና ናችሁን? ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ ቤተሰብ መግቢያ ላይ እንዳያችሁት ወንድማችን፣ ያው ይሄ ሚዲያ ብዙ ነገር ያገናኛል። ጥሩም ነገር አለው፣ መጥፎም ነገር አለው ማለት ነው። ስለዚህ እንዲህ አይነት ከመጥፎ አደጋ ደግሞ ፈጣሪ ይጠብቀን። እንግዲህ እንደሰማነው ምንድነው ርዕሱ እንዲቀበላት ያው አብረው በሚዲያ ከተገናኙ በኋላ እንዲቀበላት ጠብቆ፣ ሁለት ሰዓት ላይ ከምሽቱ ሁለት ሰዓት ቦሌ ትገባለች። ከዛ ይቀበላታል። ከዛ እራት ይበላሉ። ከዛ በኋላ እንግዲህ ማንኛውም ሰው የሚያደርገውን እሱ እንግዲህ ያለው አብረን እንተኛ ስላት እንቢ ያለች ነው። ሲቀጥል ደግሞ እሱ እንዲ አይነት ሲስተም መጀመሪያ አቅዶ ባይመጣ ኖሮ እንዴት ነው አስቦበት እሷ ስትሞብትበት ደንግጦ ይወጣል እንጂ ፓስፖርቷን እሷ ማንነቷ እንዳይታወቅ እንዳለ መረጃዎችን ወስዶ ቱቦ ውስጥ ደብቆ ሌላ ቤት ተከራይቶ የአሜሪካን ዶላር እንደያዘችም እንግዲህ እየተዘገበ ይገኛል። እሱንም ይዞ እንደውም እንዳይነቃበት በውጭ ምንዛሬ አድርጎ 39 ብር ነው ምናምን ነገር እንደዘረዘረ እንግዲህ ገልጾ ይገኛል። ያስለፈልፋል የሰው ደብ ታቃላችሁ ማለት ነው። ስለዚህ በጣም ከባድ ነው። ሴቶች ብልጥ ብንሆን ጥሩ ነው ማለት ነው። ምክንያቱም እኛ ራሳችን ላይ ካልደረሰ መቼም አንማርም። በሰው ላይ በሰው ላይ ብዙ ነገር እንዲያደርጉ እንዲያታደርጉ እንዲ አይነት ነገር እየገጠመ ነው። ሴቶች ተጠንቀቁ እያሉ እንኳን ሚዲያ ላይ ወንድሞቻችን እህቶቻችን ጥሩ ሰብአዊነት የሚሰማቸው እየነገሩ ነው የሚገኙት፣ አይደለ? ስለዚህ እኛ ድሮ ሚዲያ እንጠቀምም፣ ብዙ ነገሮች አልፎናል ማለት ነው። ምክንያቱም ያልሰማነው ያላየነው ነገር ሰዓት ጥቃቱ ቢደርስብንና አሁን ደግሞ ሰምተን ቢያንስ ባናይ እንኳን እየሰማን ነው። አረብ ሀገር ያለች ሴት አሁን በዚህ ሰዓት ማንም ስልክ የሌላት የለችም። ስለዚህ ስልክ ባይኖረን ኖሮ እኮ እኛም እዚህ አደጋ ላይ አንደርስም ነበር ማለት ነው። ስልክ ከሌለን ከሰው ጋር አንገናኝም፣ ከወንዶች ጋር አንገናኝም፣ አናወራም እስከዚህ እስከ ሞት ድረስ እንግዲህ አስቡት። ስለዚህ ይሄ ሰው እንግዲህ ቤት ውስጥ ከገደላት በኋላ በማዶሻ መጥቶ ከገደላት በኋላ ልብሷን ዘርግፎ፣ ይሄ መዘርገፍ ራሱ የሆነ ነገር ሊፈልግ ነው እንደሆነ ራሱ ያስታውቃል። የሚፈልገውን ገንዘብ አገኘ፣ ስልኮችን አገኘ፣ ለቃቀመ የሚፈልገውን ነገር ሌላ ቦታ ተከራይቶ ኖረ ማለት ነው። ስለዚህ ሲጀምር መጀመሪያውኑ አስቦበት አቅዶበት ባይሆን ኖሮ ፓስፖርቷን እንዴት ነው የእሷን መለያ አንስቶ በዛ ላይ ደግሞ ሲቀጥል እና ቤተሰብ በጣም ያሳዝናል። ከእንዲህ አይነት አደጋ እንግዲህ ፈጣሪ ጠብቀን ሁላችንም። እኛ ላያችን ላይ ካልደረሰ ራሳችን ቦታ ላይ ቦታው በዛ ጫማ ውስጥ ካልቆምን አንረዳም አንሰማም ማለት ነው። ስለዚህ ከዚች ልጅ ደግሞ ብዙ መማር ያስፈልጋል። ምክንያቱም በምንም ሰው በፌስቡክ ተዋውቆ በሚዲያ ተዋውቆ እኮ ምርጥ ኑሮውን እየኖረ ይኖራል አደለ? ስለዚህ ግን እንዴት ነው ማናውቀውን ሰው በፌስቡክ ብቻ ስላወራን ወይ ደግሞ በማንኛውም ሚዲያ ስላወራን ብቻ ናና ተቀበለን የምንለው ማለት ነው። እና እሱ ኮ ፍላጎቱ ቢኖረው ና ተቀበለን ስላልሽው ወይም ደግሞ ና እንገናኝ ስላልሽው ብር ስላላክሽለት ምናምን ነገር አይደለም፣ ዋናው ውስጡ ነው። ከወሰነ መተሽ ቀስ ብለሽ ተረጋግተሽ ብትገናኙ ጥሩ ነው ማለት ነው። እና ያው ወንድሜ እንግዲህ ሴጣን አሳስቶክ የሚሆን ምንም አይሆን እንግዲህ የሰው ልጅ አንዴ ነው የመታሀት አንገቷ ላይ እና ሕይወቷ አልፏል። አንዴ መታሀት አልመታሀትም። የሰው ልጅ እንግዲህ እች ልጅ አትመለስም። ቢያንስ ለቤተሰቦቿ ትጠቅማለች ማለት ነው ብትኖር። ስለዚህ ያ እኛ ሴቶች በራሳችን ላይ ካልደረሰ ስለማንረዳ እንጂ በጣም ብዙ ኢትዮጵያ ከገቡ በኋላ እናደርሳቸዋለን ተብለው በታክሲ የሚበሉ ሴቶች አሉ። እሱንም እየሰማን ነው። ብዙ ወንዶች እንደሚያታልሉን እኛ ሴቶች እንታለላለን። ቀልባችን በጣም ቅርብ ነው። በተለይ ደግሞ አረብ ሀገር ስንሄድ ለምን እንደሆነ አላውቅም፣ የሆነ የሀገራችንን ሰው ስናጣ ነው መሰለኝ ምናምን ነገር በጣም እምነቱ ይጥልብናል ማለት ነው። ሩሩ እንሆናለን። እዛ ከገባም በኋላ ወላኮ እዛ ሄደን በቃ ብር አልክ እንዲያል አረግን ብለን በኋላ በጣም አለ አደለ። እዛ ስንሄድ ስፍስፍ ነው፣ ምን ሆነው የሆነ ደግነት ምናምን ነገር ይጥልብናል። እንደ ራሳችን ሰው ስለማናገኝ ሊሆን ይችላል። ብዙዎቻችን ያው ታውቃላችሁ፣ አረብ ሀገር ላይ ስንኖር ብዙ ጓደኛም ላይኖረን ይችላል፣ ላንወጣም እንችላለን። እና ምናገኛቸውን ወንዶች የሆነ ጠበቅ አርገን ምናምን ነገር ነው የምናወራቸው። እነሱ ግን ልክ ወደ ተንኮል ነው የሚያስቡት ማለት ነው። ስለዚህ እህታችን እንግዲህ ያው ለቤተሰቦቿ አጉላለች በሰው ሀገር ተንከራታ እስቲ በሰው ሀገር ሳንሞት እንዴት ነው በሀገራችን ስንሞት አናሳዝናል። በእውነት በጣም ያሳዝናል። ቢያንስ እኮ ሰው ሰው ሀገር ላይ ሄዶ ቢሞት ያው የሰው ሀገር ስለሆነ በሰው ሀገር ሞት ሽ ብለን እናለቅሳለን። ሀገር ከተገባ በኋላ በራሳችን ዜጋ በራሳችንም ጥፋት ጭምር ማለት ነው። ስለዚህ የቤተሰብ ጸጸት እና ይሄ ሁሉ የራሳችን እንትን ነው። ያለፈ አለፈ ብለን ከዛሬ ጀምሮ እንማር በቃ ብለን እራሱ ራሳችንን እንትን ብንል ብናዘጋጀው መማር አንችልም። በጣም የሚያሳዝነው እሱ ነው። በጣም ብዙዎቻችን እየተጎዳን ስለሆነ ከእንግዲህ በኋላ ራሱ ይብቃም ብለን፣ ቢያንስ እንኳን እቺ ልጅ እኮ ለአንድ ጓደኛ እንኳን እሱን እንደምታወራ እንደምትናገር እንግዲህ አስቡት። አንድ ሰው አስር ቀን ሙሉ ቤት ውስጥ ሸቶ ምንድን ነው ቤት ውስጥ ሸተተኝ ተብሎ ተደውሎ ነይና ኢ ተብሎ እንግዲህ አስቡት፣ ቤቱ ፖሊስ መጥቶ እስከሚከፍተው ድረስ እች ልጅ ባዶ ቤት ተኝታለች። በኢትዮጵያ ማለት ከኢትዮጵያ ውጭ ያልተሰቃየችውን በሀገሯ ውስጥ ተሰቃይታለች ማለት ነው። እና በጣም ያሳዝናል። ያው እንግዲህ ይሄ አልፏል። ለወደፊት ደግሞ መጠንቀቅ ግድ ይላል ማለት ያክል ነው። ያው ምንም ማድረግ አይቻልም። ግን እኛ ሴቶች ያው ጥፋተኞች ነን፣ አንማርም። ምክንያቱም ሰው አንድ ቤት ሆኖ እራሱ በዚህን ሰዓት አሁን እንዲሰናይ የሆነ ልብ ለልብ መግባባት ወይ ደግሞ ያ ሰው የሚያስበውን ለማወቅ በጣም ብዙ ይፈጅብናል ማለት ነው እና ምን ለማለት ፈልጌ ነው፣ በሚዲያ ያወቅነው ወንድ ወንድ ይሆናል ብለን ወይም ደግሞ ጥሩ ሰው ይሆናል ብለን ለመገመት በጣም ከባድ ነው። ምክንያቱም ሊሆንም ላይሆንም ይችላል። አይሆንምም ብለን መደብደብ አንችልም። ስለዚህ ያው እንግዲህ ምንም ማድረግ አይቻልም። እግዚአብሔር እንግዲህ ልቡናችንን ውስጣችንን አይቶ እሱ ይጠብቀን ነው የሚባለው።